በዛሬው እለት ማለትም በዕለት ዓርብ ቀን ሰኔ 6 2017 አመተ ምህረት የአማራ ፋኖ ብሔራዊያል በጎጃም ቀጠና ጃዊ መተከል አራተኛ ክፍለ ጦር በመተከል መንደር 24 በተባለ ቀበሌ ላይ ሰርገው በመግባት ልዩ ጥቃትን እንደፈጸመ መረጃዎች ተሰምተዋል። ሽመልስ አብዲሳ አማራዎችን እርስ በራሳቸው እያጫረሳቸው እንገኛለን ሲል ተደምጧል። ሶስተኛ ሻለቃን ለማፈን ሂዶ ራሱ የታፈነው አገዘዙ ስልጣና አስ አስጠባቂ ጦርም ድባቅ ስለመታቱ መረጃዎች ተሰምተዋል። የአማራ ፋኖ ነው ብሔራዊ ኃይል በጎጃም ቅጥና የ24 ሰዓት አበይት የአውደ ውጊያ መረጃዎችም እጃችን ጋ ገብተዋል። ሰላምና ጤና ይስጥልኝ፣ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሰዓት እነዚህንና ሌሎች መሰል አሁናዊ ሰበር ወቅታዊ መረጃዎችን ታደምጣላችሁ። አብራችሁ ቆዩን። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ጃዊ መተከል አራተኛ ክፍለ ጦርም አባይ መተከል ብርጌድ ፋኖ በመተከል መንደር 24 በሚባል ቀበሌ ከሌሊቱ 9 ሰዓት የጠላትን ካምፕ በመግባት ጥምር ጦሩን ሞትና ቆስለኛን ማድረግ የተቻለ ሲሆንም፣ በዋናነት ጃዊ መተከል አራተኛ ክፍለ ጦር አባይ መተከል ብርጌድ ፋኖች አምሳ አለቃ ድብ ደግሞ አንድ መቶ አለቃና ስድስት እግረኛን መከላከል ሚኒስትር ያስረውትን እስከ ወዳኙ ሸኝተዋል። አጥቦ አይለብሴን በርካታ የምንሻ ምርኮኛ በማድረግም ድልን ተጎናጽፈዋል ሲሉ የመረጃ ምንጮቻችን ያካፈሉን መረጃም አመላክቷልም። አበይት የ24 ሰዓት የጎጃም አውደ ውጊያዎች። አንደኛ ክፍለ ጦር ባህር ዳር ብሪጌድ በትላንት ሁለት ወርሜት ቀበሌ ጫጫና አቶንጎስ ጎጫ ላይ የተለመደውን የሐሰት ድራማውን ለመስራትና የአርሶ አደሩን መሰረን ለመሰብሰብ የተለያዩ የማታለያ አጀንዳዎችን በመያዝም ተጉዞ የነበረው የጠላት ጦር በደረሰበት ከባድ ኪሳራ ብሬና ድሽቃን እየደበደበ ቢወጣም እግረኛ ጦሩ ግን ባለበት ቀርቷል ነው የተባለው። የፋኖን ጠንካራ ምት መቋቋም ያልቻለው ጠላት እየፈራረሰ በየቀኑ ፋኖችን እየተቀላቀለ ይገኛል። በትላንትና ሁለት ብቻ አስራ ሁለት የጠላት ኃይል ፋኖችን ተቀላቅለዋል። በተጨማሪም ከመከላከያና ከአድማ በተና ወደ አማራ ፋኖ ብሔራዊ በጎጃም ቀጠና አንደኛ ክፍለ ጦር የተቀላቀሉ በርካቶችም ናቸው። መራዊ ከተማን ሲዘርፍ የነበረ በኮሎኔል ታደሰ ሙሉ ብርጌድ ቁጥጥር ስር እንዲውል ስለመደረጉም ጭምር የመረጃ ምንጮች ያካፍሉ የመረጃም ያሳያልም። ከዚህ በተጨማሪም እንደ መረጃ ምንጮቻችን ገለጻ ከሆነ ልዩ ልዩ ስራዎችም እየተሰሩ እንደሚገኙ እንደተነገረው። የአማራ ፋኖ ነው ብሔራዊ ኃይል የጎጃም አገምድር የቢትወደድ አያለ መኮንን ብርጌድ ሶስተኛ ሻለቃንም ከስማላ ሊበን ተወጣጥቶ በዛሬው ዕለት ወደ በለን በማታ ለማፈን ሄደው የአብይ አህመድ ዙፋን አስጠባቂ ስራውት በጀግኖች አይቅጥቁጣትም ተቀጧል። ሊያፍን የነበረው የጠላት ጦርም በተቃራኒው በእጃ ዞር ታፍኖም እንዲመታ ሆኗል። መጀመሪያ በመክላ ከትሮት ነበር ለማሸነፍ ያቀር ነው፣ እሱን አልቻለም። ስለዚህ ታንኩም ባንኩም በእጃችን ስለሆነ አማራው የሚወገውን ከአማራ በገንዘብ ግስትን ማዋጋት ጀምረን ግን ውጤት አምጥተናል ስል ሽመልስ የገንዘባችን ካዝና እስካልነጠፈ ድረስ በቀላሉ እና በትንሽ ብር የአማራን ሚልሻ ና አድማ ብትና የገዛ ያደራጀ ፋኖ ነኝ ከሚለው አካል ጋር ፊት ለፊት እያጋጠምክ ከዚህም ከዛም ያለውን ከአማራ ወገን የሆነውን ማለት ነው ታፋጀው አለለኛ። ይህ ደስታ ነው። ቀዝቀዝ ውሃ እየጠጣንም የምንመለከተው ቲያትር ነው። ይህ ባይሆንም የተሸነፍነው መጀመሪያ ነበር። ሞክረነው፣ አይተዋል። ወጊው በእኛ መከላከያ ብቻ ለመጨረስ አቅርን መግባታችን ስተት ነበር። በቀላሉ ነበር ያሸነፈን። አየ ሀገር ስትመራ ጥቅሞም ባንኩም ታንኩም ያንተ ስለሆነ የባንኩን ገንዘብ ወደ ጦርነት አውልነው፣ ለውጥ ማምጥተናል። አሁን ለኛ አመቺ ሁኔታም ተፈጥሯል። የሚሞት ሚኒሻና ድማ በትናም ችግር የለብንም ያው ሲሞት የከፈል የነበሩን ደሞዝ ሌላ ምልምል እናስረክባለንም። በአጠቃላይ አባይን አያሻገን እንጂ ከሰማይ በታች ያለው ችግር አማራ ላይ ቢፈጠር እንዳንች እንኳን የምንለጽ ጽጠት አይሆነም አይሆንም ለኦሮሞ የማይመከር አማራ ኦሮሞ ብሔረሰብ ዞን ውስጥ የሚገኙ በርካቶችንም ዘርም ደስ አንቀን ማውጣትም እየጠበቅብናል፣ ሲል ነው ሽመልስ አብዲሳ በንግግሩ ላይ የተደመጠው። የአማራ ፋኖ ነው ብሔራዊ ኃይል በጎንደር ቀጠና የብልጽግና ሰራዊት ዙፋን አስጠባቂ የመከላከል የአማራ ፋኖ ላይ ጥቃት ለመፈጸም ስምርት ተሰጥቶት ዝግጅት ላይ ባለበት ሰዓት በቃነ ከዚህ በኋላ ትእዛዝ አንቀበልን በማለት 13 ስራቱ የመከላከ አባላት 12 የነፍሰ ወክፍ መሰረና አንድ ስናይፐር በመያዝም የአማራ ፋኖ ነው ብሔራዊ ኃይል ጎንደር ቀጠና ራስ አሞራ ውብነ ሶስተኛ ጎር ጫና ክፍለ ጦር እጅ ሰጠዋል። የጫና ክፍለ ጦር ከፍተኛ አመራሮችም እናንተ እውነተኛ የህዝብ ልጆች ናቸው መስጋና ገባቸዋል፣ እናመሰግናለን ብለው ደማቅ አቀባበልም እንዳደረጉላቸው የመረጃ ምንጮቻችን ያካፈሉን መረጃም ያሳያልም። ውድ የተከበራቸው የፋሲለው ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሰዓት መደመጥ አለባቸው ብዬ አስብኳቸው ሰበር መረጃዎች እነዚህ መስሉ ነበር። ለሁላችሁም መልካም ቀን ተመኘሁም።